ሰለጥናለሁ እንግዲህ እንደውም ሸኖ ቤት ገብቼ ነው አሁን ቀጥታ ማናገር። የተፈጠረውን ነገር እስቲ ዘግቢ። ምንድን ነው የተፈጠረው? የተፈጠረው እንግዲህ እኔ የሚገርመው የምሰራው ከዚህ በፊት ምሰራው የነበረው የጀመርኩት ለዲያስፖራ ያመቻቸውት የቱሬን ትራቨል ላይክ ቪአይፒ ቱር የሚል ፕሮግራም አዘጋጀውና ቪአይፒ ቱር ለሁለት ቀን ሶስት ቀን ዲያስፖራ ሲመጣ ዱባይን ማሳየት ነው። እሱን ነበር የጀመርኩት እና ፓርትነር ሌላ ፓርትነር አገኘውና ለምን ከኢትዮጵያ ሰው እያመጣሁ ነው። ስለዚህ ምንም ችግር የለም፣ ከኢትዮጵያ ሰው ይዘን መተን እንዲሰራ ማድረግ እንችላለን። አሳየኛው፣ ችግር የለውም። ማስታወቂያ ሰራሁ። ማስታወቂያ ሰራሁና እኔ ማስታወቂያ መስራት ነው ስራዬ። ዮኒ ማስታወቂያ ሰራ ማስታወቂያ ሲሰራ ማስታወቂያ ነው ደግሞ ገቤ ማስታወቂያ ሰራውና ልጁ በጣም አሪፍ ነው የሚሰራው። ፓርትነሬ ሲያስገባቸው ስራ ይቻለው አምጥቶ ሲቀበላቸው አይቻለው። ይሄ ሁሉ ስለማድረግ ወክያለሁ እና ይሄን ማስታወቂያ ሲሰራ በእኔ ሰው መምጣት ጀመረ። ዮልዬ ሲጀመር እኔ እኔ አልሰጥ ቪዛ ምናምን ልጁ ነው ቪዛቸውን ሰጥቷቸው ኤቭሪቲንግ ያደረጋቸው እሱ ነው። ለእሱ አስተላልፋለሁ ኤቭሪቲንግ ማለት ነው። ከዛ አጋጣሚ እንደውም ይሄ ልጅ ሲመጣ ከኤርፖርት ፓርትነሪ አልነበረም እና እስኪ ዲጄ ሊ እርጅን፣ ኧረ ምን ችግር አለ ደግሞ። ኤርፖርት እኮ ማንንም፣ ሁሉንም ሰው ነው የሚቀበለው። ሴሌብሪቲ ብቻ አደለም የምቀበለው። ለምንድን ነው የ የራሴ ወገኖች፣ አረ ችግር የለም ብዬ አክብሬ ኤርፖርት ሄጄ፣ እሱ ብቻ አደለም፣ ሌላ ምሽ ነበር፣ ተቀበልኳቸው። ከተቀበልኳቸው በኋላ ተቀብዬ መጥቼ፣ እንደውም ቀጥታ ወደ ካምፓኒ ነበር ምንወስዳቸው። ምሳ አብልቻቸው፣ ችግር የለም ብዬ ምሳ በልተው ከዛ በኋላ መሄድ ያለባቸው ወደ ካምፓኒ ነው የሚሄዱት። ወደ ካምፓኒ እንዲሄዱ አደረግን። ሆኒ የትኛው እኔ ልጅ ጀመር ማለት ነው፣ የትኛው እንትን ነው እኔ አምጥቼ ዱባይ ላይ ጥዬ ልጁ እንትን ካምፓኒ ስራ ላይ እየሰራ ያለ አስራአምስት ቀን ሆኖታል እኮ ደሞዝ ሊቀበል አስራአምስት ቀን ሌላ ቀን የቀረው ልጅ ነው። ስራ ምንድነው የተባለውን ዘዴዎች የተባሉ 250 ሺ ብር አካባቢ ለፕሮሰስ ማድረጊያ ተቀብለዋል። ለች ነው አንቺ ነሽ የተቀበልሽው ወይስ ሌላ ሰው ነው? ልጁ ቢኖር ደስ ይለኛል። ብትገባ ልጁ ካለ ግባ፣ ችግር የለብኝም። ሁለታችሁን ብታወሩ፣ ስድባችሁን አቁሙ። በኮመንት ስድብ ምንም አታመጡ። ዋናው እንነጋገርበት። ቮይስም አለ፣ የተነጋገርሽበት ገባሽ። ቮይስ አለ፣ ተነጋግረሻል ከሱ ጋር ብዙ ነገሮች ሆኗል አደለ? ስለዚህ ከተነጋገራችሁ ምንድን ነው አሁን የተነጋገራችሁት ላይ ችግር የተፈጠረው ምንድን ነው? ያንን ቃል እንዴት ለአንቺ ሌላከው ለፓርትነር ያንን ገዛ ገንዘቡን ሲልከው ቀጥታ የሚገባው የፓርትነሬ አካውንት ላይ ነው የሚገባው የአንቺ ስም የለበትም። የእኔ ስም የለበትም። ፓርትነሪ አካውንት ላይ ነው የሚገባው። እሱም እኮ ተመንዝሮ ነው ከዛ ትኬት ቪዛውን ሁሉ ነገር የሚጨፍልህ ጭራሽ እዚህ መ እንደዛ ብለሽ ነው ግን ለእሱ የነገርሽው በፓርትነሮች እንደሆነ በፓርትነሮች በኩል እንደሆነ አርገሽ ነው ያስረዳሽው። ኦፍኮርስ ከዚህ ከፓርትነሪ ጋር ኳርቷል የሚገርምህ ማለት ነው የሆነ ከፓርትነሪ ጋር ከሁሉ ተገናኝቶ ስራ ሁሉ ሲያማርቅ አልፈልግም ይሄን አልሰራም ሲል ኦኬ ተብሎ ለደላላ እንደገና አንድ ሺ ድራም ተከፍሎ ሌላ ስራ ውን ሲለውጥ እኮ ከኛ ጋር የነበረልኝ። እኔ የእውነት አንድ ነገር ልንገር የሆኝ ልጁ በእውነት በጣም በጣም በክርስትና እምነት ውስጥ ያለ ጥሩ የኦርቶዶክስ ልጅ ነው። እንደዚህ ብሎ የሚልም አይደለም። እርግጥ ነው ብር ለማግኘት ተብሎ ወይም ደግሞ ኤክስትራ ያለበት ስራ ላይመቸው ይችላል። ካምፓኒ እንዴት ነው መንገድ ላይ የጣሉ ካምፓኒ ውስጥ እየሰራ ያለ አስራ አምስት ቀን ቀርቶታል ደሞዝ ይበላ ጋርድነት አስቀጥራለሁ ያለችኝ ያለው ነገርስ ስትመጣ ጋርድ አድርጌ አስቀጥራለሁ ብላኛለች። ብሎ እሱንስ ምንድን ነው እሱን እናውራ። ታፕ እያደረጋችሁ ፋሚሊ ፕሊዝ። ጋርድ ሆኖ ሊቀጠል በጣም ልጁ ይምጣ ስለተነጋገሩ ያውቃል። ዱባይ ላይ ስራ ቆሞ አይጠብቅህም። ይሄ አንተ የምታውቀው ነው። የትኛውም ሀገር ሴኩሪቲ ካል እንደመጣ የተገኘው ስራ ላይ እንደሚገባ አውርተናል። ሲጀመር ሲመጣ ገና ሲታይ ለሴኪሪቲ ሚሆን አይደለም። ሴሪቲ ለሴኪሪቲ መሆን የሚችል ሰው ካራክተርና ከውስጥ ያለው እንትን ይታወቃል። ሹፍርና ነው እንደውም የፈለገው ረ ሴኪሪቲ ማረ ለመጀመሪያ የፈለገው ሹፍርና ነው። ቤትኛው ሂሳብ ነው ሹፍርና የሚያገኘው። ሹፍርና እንደማያገኝ መጀመሪያው ነግረዋለሁ ባለው ኦኬ አይኔ ስራ ችግር የለም ባለው ስራ ላይ። ሴኪሪቲ ግን በየቀኑ እንትን ብትሉ ደስ ይለኛል። ያ መረጃ ያለው ሰው መጥቶ መናገር ይችላል። እኔ ችግር የለብኝም። መረጃ ያለው ሰው ያለ መረጃ ዝም ብሎ ኮመንት ላይ ያዙ ልቀቁኝ ማለት ምንም የሚመጣው ነገር የለም። እኔ በመረጃ ያላችሁ ሰዎች ኑና አውሩ ደስ ይለኛል። በቪዲዮ ነው የምትገቡት፣ በመረጃ ከሆነ ዝም ብሎ ተደብቆ ማውራት አልችልም። እሺ፣ አንዴ እናስ ማን አለ እስቲ ከታች ጻፉልኝ። መረጃ ያለው ሰው ማን አለ? ዴቭ ዴቭ እሽ ቆይ አንዴ። ኦኬ እንግዲህ መረጃ ያለው ሰው ነኝ ብሎ መቷል። መሲ ብርጅ ስትሆን አለች መሲ ካለሽ መረጃ ካለች እንትን በይ። ሰላም ብያለሁ። ሰላም ሰላም። ዩን ታዲያስ። መረጃ አለብህ። እሺ ልምጣ። እሺ መሲ ካለች ላኪልኝ። አይ በመረጃ መነጋገር አለብን። ነገሩ መጥራት አለበት ወዲያውና። አንቺም ዝም ብለሽ ከምትሰደቢ እሱም እንትን ከሚል በመረጃ ሆኖ አንቺ ጋር ጥፋት ካለ ይቅርታ ጠይቀች የምታረጊውን ታረጊያለሽ። መከፈል ያለበት ይከፈላል። እሱም ደግሞ ከሆነ እሱም ጥፋተኛ ከሆነ አይ ጥፋተኛ ነኝ ብለው እሱም ይቅርታ ይጠይቃል። ልጁን አምጡታ። ከየት ከቤቱ ይዤው ልምጣኔ? እሷ እንግዲህ ይኸው ምን እኔ ድምፅ የሰማልኝ ታፍኛለሁ ብላለች። አናግረኝ ምንም ችግር የለም ፊት ለፊት ቀርባለሁ ብላለች። መታለች የመጣችውን በአግባቡ መጠየቅ ሲቻል፣ የማንም ቆሾ ቆምቦሬ ሌላ ወሬ ሰምቶ ከማውራት፣ ከሰማችሁ በኋላ ብትሳደቡ ጥሩ ነው። የአንድ ሳይድ ይዛችሁ ያዙ ይልቀቁኝ ማለት ብልግና። የአንድ ሳይድ መረጃ ብቻ ይዛችሁ አይደለም መምጣት ያለባችሁ፣ ከሁለቱም ይዛችሁ መጣችሁ፣ ሁለቱንም አውሩ። መሲን አውርደዋል እነዚህ በሏል። ስለዚህ መረጃ ያላችሁ ኑና የሁለቱንም ሰምታችሁ አንዱ ቤት ስለተሰደበ ብቻ የሆኒ ቶሮንቶን እንዲህ ስታደርጉ ነበር እኮ የሆኒ ቶሮንቶን ሌባ እያላችሁ ስሙን ስታጠፉ ነበር እኮ። ማርቆስን እኮ ሌባ እያላችሁ ስሙን ስታጠፉ ነበር እኮ። አደለ እንዴ? ያየነው በሙሉ ውሸት ነው። ስለዚህ አስተው ይምጣ፣ ባለመረጃው መታለች ይምጣ፣ ያውራ። እኔ ችግር የለብኝ። ስትጠራ ለምን አልመጣ ካልፈለገች የማትፈልገው ቤት ላይ መምጣት የለባትም፣ ግዴታ የለባትም። የምትፈልገው ቤት እንጂ ማንም ቤት ዝም ብሎ አይከሄድም። በፍላጎት ይመስለኛል አይደል እንዴ በፍላጎት መሰለኝ። ዝም ብሎ ማንም ስለጠራ ዝም ብላ ሄዳ መታሄድ መሰላችሁን? ማን ከማን ይበልጣል? ያመኑበት ትክክለኛ የሚሉት ሰው ጋር ነው የሚመጡት። ያ ስለዚህ እስቲ ያለውን ልጁ ስራ ጀምሯል። ስራ እየሰራ ነበረ። እኔ አምጥቼ አልጣልኩትም። የመጣው ከእኔ አብሬ ፕሮሞት ከማረገው ሰው ጋር ነው ውል ያለው ብላለች። ስለዚህ አይ አይደለም የሚል ከሆነ ይምጣና ይናገር እያለን ነው። ይምጣ ደግሞ። ጾመኛ ነን ብላችሁ የምትሳደቡ የኦርቶዶክስ ወንድምናቶች ነው እዚህ ጋር የማየው። ኦርቶዶክሶች ናችሁ በብዛት ዮኒ፣ ምንም ችግር የለም። ኤኒታይም አለ ነገር የለ ማንኛውም እኔ ኤኒታይም አለሁኝ እንደውም